ተረጋጋ እንግዲህ ዳጊ፣ የእድሜው ጉዳይ አጠያያቂ ነው። ብዙ ሰዎች አንድ ሺህ ሰው መግባት አለበት ከመቆረሱ በፊት። ብዙ ሰዎች ምን ይላሉ ዳጊ? ወይም ቅዱስ ወደ ሰባ ሁለት ዓመት ገደማ ነው። እኔ ምን እላለሁ ይምጡ እንጂ ስሙ እንጂ ይኖር ወይ? አለን፣ አለን። እየሰማን ነው፣ እየሰማን ነው። ሰው ሲገባ ኬኩ ይቆረታል። ሼር አድርጉ፣ ማይ ፋሚሊ ሼር አድርጉት እንጂ ልደት እኮ ነው።

አቦች ሚያፈርከው አንተን እድሜ እንዳይጠይቅ ነው፣ እና በዚህ በኩል እውሎት አምስት አመት ነው አይደለም ስድስት አመት ነው።

እንዴት ነው? የሚሻ ነው። ሁልሽም ሼር አድርጊ፣ አንድ ሺህ ይግባ። ቦቼ እንግዲህ እኔ ላውራ። ቆይ እንግዲህ ዛሬ እጅግ በጣም ታሪካዊ ቀን ነው ይሄ ቀን። ይሄ የምትመለከቱት ወንድማችን ቅዱስ ወይም ዳጊ የበቀ ተወልደ አውቶ ልጄ ነው፣ ወንድሜ አትንከው፣ ንብል ያችን የመሰለ እናት እንዳንተ ልጅ አትወልድም ብዬሽ ነው። ይሁን ወርቁዬ፣ ኧረ የእኔ አባት እንጂ ይሁን ብቻ፣ ግን ተወልዶም ይሁን በቅሎ ለዛሬ ደርሷል። ሁላችንም ከስር እድሜውን እየገመትን ኧረ የእኔ አባት እንኳን ደስ አላችሁ! እንኳን ደስ አላችሁ! መብላት የለም እልል በሉ። ኋላ ጆ ለቼና ጨብጫቢ ሆኜ ቀረሁ። ሀይሎ ጋር ባለልዳቱ ገባ እንጂ እንደዚህ እናምራለን። እኔም ቤት ቤት እኮ ዲያቆን ነኝ። ቆይ እንዳቆርሱት ዲያቆን ነኝ ይላል አንዱ። እሺ አሁን ኬኩን ከፍ አድርገህ ታሳየናለህ። ሂዱ፣ እየተኩሰዋለች ከፍ ወደ ሰማይ፣ ወደ ሰማይ ይሄ ኬክ። አንተ እንደፈረሁት በሰላሳ ብር ገዛችሁት አይደለ? ከኩዬ ምንድን ነው ሰላሳ ብር የምትለው ስንት ብር ነው ታዲያ?

እኔ እኮ ድሮ ሲጀመር ድሮም ስጠረጥር

ከመዱቅማዳም ስለደረሰ 18 እኔ ርችት ነው መተኮስ ያለበት ርችት ሲተኮስ ነው የሚባል። አንድ አመት ነው አይደለም። ሀያ አመት ነው አይደለም። ሀያ አንድ አመት ነው አይደለም። ሀያ ሁለት አመት ነው

አረውድ፣ ማን ነው ብሮ ምናምን ያለው ማን ነው ብሮ ምናምን ብሮ እንትን ሆነ ምረግበት እንጂ ቀስቲ ቆይ ቆረ ቆረ ያ ያ ያ ያ ያ በቃ መርግበት፣ ኬኩን ማርያምን፣ ከዚህ በላይ ሀያ ስምንት ዓመቱ አይደለም። በእናትህ ሀያ ስድስት ነው ነው። በቃ ሀያ ሰባት ነው።